ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምናላችሁልን እልፍኝ መዝናኛ ሰዓት ላይ ትገኛላችሁ። አሁን ደግሞ የልፍኝ እንግዳ ሰዓታችን ላይ ደርሰናል። በዛሬ የልፍኝ እንግዳ ሰዓታችን እንግዲህ ከሁለት ቀን በፊት ማለትም አርብ የአረፋ በዓል ነበረ። እሱን ምክንያት አድርገን ከእሱ ጋር በተያያዘ ሀሳብ ቆይታ ልናደርግ እንግዳ ጋብዘናል። እንግዳችን እንግዲህ የባህርዳር ዩኒቨርሲቲ ተማሪ ነው። ካሊድ ኑር ሴን ይባላል ካሁን በፊትም የገሀዱ አለም እውነታዎች እንዲሁም ደግሞ ትርጉም የሆነ የሰላት ቅድመ ሁኔታዎች የተሰኙ መጽሐፍትን ጽፎ ለአንባቢያን አብቅቷል ከሱ ጋር እንግዲህ አንዳንድ ሀሳቦችን እያነሳን በተለይ ደግሞ ከመታዘዝ ትዕዛዝን ከማክበር አንጻር የአረፋ በዓል ምን ያስተምረናል ለትውልዱ ምን ትምህርት ይሰጣል በሚሉ ሀሳቦች ላይ ቆይታ እናደርጋለን እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ካሪፍ በመጀመሪያ እንኳን አደረሰ እንኳን አብሮ አደረሰ በዓል እንዴት አለፈ? በዓል በጣም አሪፍ ነበር፣ ጥሩ ነበር። ማሻላ ነው። መልካም እንግዲህ ዛሬ እንግዲህ ባሳለፍ ነው አርብ የአረፋ የኢዳላ ዳሀ በዓል አክብረናል እና እንግዲህ ከእሱ በዓል እንደምንማረው ደግሞ ትዕዛዝ አንዱ እንደሆነ ይነገራል በሃይማኖት አማኞች ማለት ነው። ስለዚህ አረፋ በዓል ውስጥ ያለው አስተምሮ ምን ይመስላል ከሚለው ሀሳባችን እንጀምር። በተለይ ደግሞ እንዳልኩ ትዕዛዝ አንዱ ነው ብለናል እና ከትዕዛዝ አንጻር አረፋ ምን ያስተምረናል የሚለውን እስኪ ከዛ እንጀምር። ብስሚላህ ራማን ራሂም አወለን አተቀደሙ ኢልመኩም ቢአስማያት ይተህኒ ወተብሪካት ብሙናሰበት ሁሉል ኢድላዳህ ልሙባረካ ሳኢልና ልሞላ እዩ ዒደሁ ዓለይና ወዓለይኩም

ያሳለፍ ነው ኤደል አዳሃ የሚባለው አመት ባል በዓለም በጣም ብዙ ታሪኮችን የመታዘዝ ታሪኮችን ያስተናገደበት ለወደፊት ለሚመጣው ጀኔሬሽን ደግሞ እጅግ ጥሩና ተምሳሌታዊ ተግባራዊ የሆነ ትምህርት የታየበት ነው። ታሪኩ ያው ሰፋ ያለ ነው። ሆኖም ግን ሾርትሊ ይህንን ታሪክ ለማየት ስንሞክር አባት ኢኒያራ ከፊል መናሚ አኔ አዝበሁ ያለበት ነው ለልጁ እኔ በህልሜ አንተን ሳርደህ አይቻለሁ አለው እና ልጁም ያደረገው ነገር ና የመለሰው መልስ አንዳንድ የታሪክ እንትኖች እንደሚያወሩት አልሐምዱሊላህ፣ ለዚህ ከልቀን ያለ ለፈጠረ ጌታ ምስጋና ይገባው። እንደዚሁም ደግሞ እንድታረድ ላደረገ ጌታ ምስጋና ይገባው። ከዛም ደግሞ በአባቴ እንድታረድ ማለት በአባት መታረድ ደግሞ በጣም ትልቅ ክብር ስለሆነ፣ እንደዛ እንድታረድ ላደረገኝ ፈጣሪ ምስጋና ይገባዋልና ኢፍአል ማትዑመር ሰተጂዱኒ ኢንሻ አላሁ ሚን አሳቢሪን። አባቴ ሆይ አንተ የፈለግከውን ስራ እኔን ከታጋሾቹ ኘ ታገኘኛለህ። የአባትን ማለት ነቢዩላህ ኢብራሂም አለይህ ሰላም በጣም ለረዥም ዘመናት ልጅ የሚባል ነገር አጠው ነበር እና በስንት ዱዓ ያገኙት ልጃቸው ነው። ኦልሞስት ወደ ሰማንያ ስድስት አመት ነበረ እሳቸው በዛን ሰአት የነበራቸው እድሜ ማለት ነው። በ86 ዓመታቸው ሰመረተል ፉአድ ወይም ደግሞ የልብ ፍሬ የሆነ ልጅ አገኙ። አሲዩም ዛት ማለት በ86 አመታቸው፣ በስንት ዱአ ያገኙትን ልጅ ረድ ተባሉ ማለት ማለት። አጅሩ የትኛው በረከቱ የትኛው ይበልጣል? ልታረድ ያለው ህፃን አለል አርጃህ እስማኤል አለይሂ ሰላም 13 አመታቸው ነበር፣ ኢብራሂም አለይሂ ሰላም ደግሞ 86 አመታቸው ነበር። ህጻን እስማኤልም ህጻን ነው። ኢብራሂምም ደግሞ በጣም ከረጅም ጊዜ በኋላ ነው ልጁን ያገኘው። ስለዚህ በረከቱ የትኛው ይበልጣል በሚል በኢስላም ሊቃውንቶች መካከል የተለያየ አስተያየት አለ። ሆኖም አላህ ስብሓነ ወተዓላ ወለነብሉወነኩም ቢሸይን ምን አልከውፍ ወልጁዕ ወነቅስ ምን አልአምዋል ወሰመራት በተለያዩ ነገሮች ይፈትናል። በገንዘብ አንዱ ፊት ነው፣ ደግሞ ልጅ ነው። ሰመረተል ፉአድ የእሳቸው የልብ ፍሬ የሆነውን ልጅ ረድ ተባሉ ማለት ነው። ኢፍአል ማት ኡመር ሰተጂዱኒ ኢንሻ አላሁ ሚን አሳቢሪን አለልጅም አባቴ ሆይ የፈለግከውን ስራ፣ እኔም ደግሞ በየትኛውም ጊዜና ወቅት ከታጋሾች ሆኜ ታገኘኛለህ አለው። የዚህንን ጽናት ያየ ጌታ ደግሞ የአባትየውን ለፈጣሪ የመታዘዝ የልጅየውን ለአባትና ለፈጣሪ የመታዘዝን ስሜት የተረዳና ያየ ፈጣሪ ጌታ አላህ ሱብሃነሁ ወተአላ ፈዘበይናሁ ቢዝብሂን አዚም ዝብሂን አዚም ማለት በጣም ውብ የሆነ ከነቃኢስ ከጎደሎ ነገር የጠራ የሆነን ሙክት ከጀነት በማምጣት ፈለማ አስለሞተ ለሁ ለልጀቢን እሳቸውን ሊያርዱ በጀርባቸው ባዞሩበት ሰዓት ላይ ከጀነት የሆነን ሙክት አላህ ስብሐነ ወተዓላ አምጦላቸው ከዚህ ፈተና ለመዳን ችለዋል ማለት ነው። ሁኖም ይሄ የሚያሳየው አንደኛ እኛ የምንማርበት ነገር አለ። አባትየው በዛ እድሜያቸው ልጅ አገኙና ያን ልጅ ደግሞ ለማረድ ወሰኑ፣ የፈጣሪን ትዕዛዝ ለማክበር ማለት። ልጅ ደግሞ በአስራ ሶስት አመቱ ይህንን ፈተና ተቀብሎ ፈጣሪን የመታዘዝን ስሜት፣ አባትን ደግሞ የመታዘዝ ስሜት ያው ወላጆችን የማክበር የመታዘዝን ስሜት ያሳየበት ተምሳሌት ነው። ማህበረሰቡ ላይ ከዚህ አስተምሮ አንጻር አሁን ምን ታስተውላለህ? ያው የመታዘዝና ያለመታዘዝ አሁን ጊዜያት እየተቀየሩና ሞዴርናይዜሽን በጣም እንትን እያለ ሲመጣ ወላጆችን የመታዘዝ ነገር እንደ በቃ እንዳለፈበትና ኋላ ቅር እንደሆነ ነገር ተደርጎ ነው የሚታሰብ። ግን አላህ በቅዱስ ቁርአን ዘላለም በማይሻረው ቃሉ በተናገረው ንግግር ምን ይላል ወላ ተቁል ለሁማ ወላጆቻችሁን ኡፍ አትበሏቸው። በአረብኛ ቃል ላጠራር አብዛኞቹ ፊደላቶች ከጉሮሮ ይወጣሉ፣ በላንቃ የሚወጣሉ፣ በተለያየ ይወጣሉ። ፋ ማለት ግን በጣም በቀላል ማንም ሰው አረብኛ የሚናገርም ሰው የማይናገርም ሰው ፋ ማለት ይችላል። በጣም ላወጣት ቀላል የሆነች ፊደል ናት። በእሷ እንኳን ቃል ወላተቁል ለሁማ ኡፍን፣ ወላጆቻችሁን አትጥሩ ኡፍ አትበሉ ማለት። ይሄ ለወላጆች መሰጠት ያለበት ክብር ነው። የወላጆች ውለታ በየትኛውም መልኩ ሊከፈል አይችልም እና ይሄ እንዳለ ሆኖ ሁለተኛ ደግሞ በወጣቶች ላይ ደግሞ የመታዘዝ በተለይም የሃይማኖት አባቶችን በቃ የነበሩት ሴቶች እነዚህ እነዚህ እየተሸረሸሩ ያሉበት ነገር ነው እና ሞር ወደ እነዚህ ታሪኮች መመለስ ደግሞ ይህንን ነገር እንድናስተውል ያደርጋል። እንዲያው በአንተ እይታ ወላጆችን እንዲሁም ደግሞ ከኛ እድሜ ከፍ ያሉ ሰዎችን ማክበር፣ መታዘዝ፣ ቃላቸውን መስማት በማህበረሰቡ ዘንድ አለፍ ሲል ደግሞ በፈጣሪ ዘንድ ምን ዋጋ ይኖረዋል? ምን ዋጋ እናገኝበታለን ብለ ታስባለን? የአላህ መልክተኛ አለህ ሰላቱ ወሰላም ከማ ጃ ፊ ሰሒሐይኒ ኢማሙ ልቡኻሪ ና ኢማሙ ልሙስሊም በዘገቡት ሀዲስ ትንሹን ያላከበረ ለትልቁ ያልታዘዘ ከኛ አይደለም። ማለት ከኢስላም አስተምሮ እሱን የኢስላም አስተምሮ አይወክለውም። እና መታዘዝ በኢስላም በጣም ትልቅ የሆነ ቦታ ያለው ነገር ነው። መልካም ስብእና በጣም የሚወደድ ነገር ነው። አላህ ስብሃነወተዓላ ነቢዩን አለይሂ ሶላቱ ወሰላም ወደዚህ ምድር የላከበትም ምክንያት የሰው ልጆች ሙሉ ቢሆኑ ኑሮ መልእክተኛ አያስፈልጋቸውም ነበር። ነገር ግን ሰዎች በባህሪያችን ሁላችንም ድክመት አለብን ወለቀድ በአስናፊ ኩሊ ኡመቲን ረሱላን አኔ ዕቡድላ አወጅተኒ ቡጧዋቁት አላህ ወደ መቶ ሀያ አራት ሺ የሚሆኑ ነቢያቶችን በምድር ሲልክ የሰው ልጅ ክፍተት አለበት ያንን ክፍተት ለመሙላት ነው፣ በአምልኮም ደረጃ በተለያዩ ነገሮች ማለት ነው። እና ነቢዩን ሲልክ ወእነከ ለዓላ ክሉቅ አዚም አንተ ማለት በቃ የጸባይ የመጨረሻ ጥግ መልካም ስብእና ያለ ሰሆና እሳቸውም ደግሞ ኢነማ ቡኢስቱ ሊዩተም የመመካሪ መላክላቅል የተላኩበትን ሁኔታ ሲናገሩ እኔ የተላኩት የሰው ልጆችን መልካም ስብእና ለመሙላት ነው። ስለዚህ ያው ማህበረሰቡ ዘንድ የመልካም ስብእና ባለቤት መሆን ተሰሚነትን ያስገኛል። ሞር ደግሞ እኛ ለምንፈልጋቸው ጉዳዮቻችን ለማህበረሰቡም ታዛዥም እንሆናለን፣ ማህበረሰቡም ደግሞ እኛን ይታዘዘናል ማለት ነው። እንደዚህ አይነት ስብእና ላለው ሰው ማለት ነው መታዘዝ በፈጣሪ ነቢዩ አለይሂ ሰላቱ ወሰላም የትኛውም ለምን አንድ ሰው ማለት በዛ በዘመኑ የነበሩ ሰዎች ለምሳሌ አረቦች አሉ፣ አረብ ያልሆኑ ጎሳዎች አሉ። ነገር ግን እናንተ አፍሪካዊ እንኳን ቢመራችሁ ወይም ደግሞ አለፍ ስንል ኢትዮጵያዊ እንኳን ቢመራችሁ እዛ ላሉት ሰዎች ማለት ነው፣ ወይን ተአመራ አለይኩም አብዱል ሐበሺ የሀበሻ ሰው እናንተን ቢመራችሁ እንኳን ታዘዙት ማለት። ይህንን ያሉበት ምክንያት ከፈጣሪ የሚገኝ በረከት አለ፣ በመታዘዝ ውስጥ የሚገኝ በረከት አለ ማለት ነው በመታዘዝ ውስጥ የሚተርፍ በጣም ብዙ ነገር አለ። እና ያን ነገር ሞር እንትን ይላል እንግዲህ የነቢዩ ኢብራሂምና የእስማኤል ታሪክ በተለይ ደግሞ አንተ ወጣት ስለሆንክ የዩኒቨርሲቲ ተማሪ ነህ፣ ብዙ ነገር ከወጣቶች ጋር ነው የምትለው፣ አንተም ወጣት ነህ እና የእነሱ ታሪክ ለወጣቱ ምን ያስተምራል ብለ ታስባለህ? አንተም በህይወት የወሰድከው ነገርም ይኖራል ብዬ አስባለሁ። ያው የነቢላህ ኢብራሂምና እስማኤል ታሪክ በዚህ የተገደበ አይደለም። ያው ከሰዓት አንጻር እንትን ያለው ነው። ሆኖም ግን እኛ ወጣቶች ያንን ታሪክ በምናይበት ጊዜ ለፈጣሪ የመታዘዝ ነገራችን ፓወራችን በጣም ይጨምራል። ሲቀጥል፣ አለፍ ሲል የመታዘዝ ስሜት እንደምታቂው ብዙ ወጣቶች ብዙም የመታዘዝ እንትን የለንም። እኔ እንኳን እንደ ግሌስ ወስዶ ቤተሰቤ ላይ ያለኝ ሌላ ሰው ላይ ያለኝ ምናምን የተለያየ እንትን ነው የሚኖረውና። ሁላችንም እንደዛ አይነት ነገር ነው ያለን። ሙሉ የሚባል የሆነ ስብእና የለን ነው እና ያንን ነገር ከመሙላት አንጻር ታሪኩ በጣም ብዙ ነገር ያስተምራል። ዲፕ ብንገባ ደግሞ በጣም ብዙ የምንማርበት ይመስለኛል። እስኪ ወደ አንተ ላምጣው። እኔም ብዙ አይደለሁም ብለሃል። ና አንተ በቤተሰቦች ዘንድ መታዘዝህን እንዴት ትገልጸዋለህ? በእርግጥ ይህ ምልከታ ሌሎችን ሰዎች ሊመለከት ይችላል። ወላጆች አይ ልጄ ይታዘዛል ሊሉ ይችላሉ፣ ግን ሚዲያ ነው ማሸት አይቻልምና፣ እንዴት ነው መታዘዝህ? በጎረቤቶችህ፣ በማህበረሰቡ፣ እንዲሁም ደግሞ በወላጆች በኩል ቢያወሩ አይሻልም ነበር እኮ። እነሱ ቢያወሩ እውነቱ ይመጣል። ግን አንተ ደግሞ እውነቱን ሚዲያ ላይ የመውራት እንትን ላይኖረኝ ይችላል መጥፎም ቢኖርብኝ ማለት አዎ። ግን ከትዕዛዙ አንጻር አንተ ወደ ያን ያክል በጣም እንትን ብዬ ያለው የምልበት ሁኔታ ላይ አደለውም። አፈንግጫ አለሁ ከእንደዚህ የምታዘዝ ስሜት ብዬ አላስብም። ግን ደግሞ ሙሉም እንዳሉ እንኳቀዋል። በዛ ውስጥ እንግዲህ መልካም እንግዲህ እስኪ በዘመናችን እንደ ነቢዩ እስማኤልና ኢብራሂም አይነት ትዕዛዝ አክባሪ ሰዎች ቢኖሩልን ይቻለም ምን ትሆን ነበር ብለ ታስባለን? በቃ በጣም ድራማቲካል ቼንጅ በቃ የማይታሰብ ለውጥ ማለት ነው። በቃ በጣም ማለት ሁሉም ነገር የሚገኘው በመታዘዝ ውስጥ ነው። ትልቅ ትንሹን ካከበረ፣ ለትንሹ ማዘን ከጀመረ፣ ትንሽ ደግሞ ትልቁን ማክበር ከጀመረ ማለት ሰዎች እኮ ባለመከባበር ውስጥ፣ ባለመተዛዘን ውስጥ አልኡኹዋ አል ኢስላሚያ ዋናው በቃ ትልቁ ነገር የወንድማማች ስሜትን መፍጠር ነው። ነቢዩ አለይሂ ሰላት ወሰላም ወላ ተሐሰዱ ወላ ተባገዱ በቃ አንዳችሁ የአንዳችሁን ገበያ እንትና ይበል አይመቀኝ ምቀኝ አትሆኑ፣ አንዳችሁ ለአንዳችሁ ጥሩ ሁኑ። በቃ ወኩኑ ኢባደላህ ኢኽዋና፣ እናንተ ያላህ ባሪያዎች ሁሉ ወንድማማች ሁኑ። እንደውም ነቢዩ አለይሂ ሰላት ወሰላም ሲገልጹ መሰሉ ልሙእሚኒና ፊ ተዋድህም ወተዓጡፍህም ከመሰል ልጀሰድ ልዋሂድ፣ ሙእሚኖች እንደ አንድ አካል ናቸው ኢዘሽተካ ሚንሁ ዑድወን ተዳለው ሳኢሩ ልጀሰዲ ቢስሃሪ ልኡመ ለምሳሌ አንድ ጣት ዛሬ ቢያምን ሙሉ ሰውነታችን ያንን ነገር ፊል ማድረግ ይጀምራል። እንደ በቀላሉ ስነግርሽ ጥርስ ህመም አሞሽሚያቅ ከሆነ የጥርስ ህመም ሙሉ ሰውነትን ይረብሻል። ምንም ሴንሱ ጥርስ ላይ ቢሆንም ሙሉ ሰውነትን ግን ያንቀሳቅሳል። እንደዛ መሆን አለባችሁ። የአንዳችሁ ጉዳት ለአንዳችሁ ሊሰማችሁ ይገባል። የአንዳችሁ ማጣት ሌላችሁን ሊመለከት ይገባል። የአንዳችሁ ጥሩ መሆን ደግሞ ሌላችሁን ሊመለከት ይገባል። ማለት በራሳችሁ ብቻ መቅረት የለባችሁም ነው እና ወደዚህ ነገር እንትን ይላል ማለት ነው። ትክክለኛ የሆነን የመተሳሰብን፣ የመቻቻልን፣ አንድ የመሆንን ዋዕተሲሙ ቢሀብሊላሂ ጀሚያ ወላ ተፈረቁ ይላል አት ለያዩ ለምን ፈተፍሸሉ ትዳከማላችሁ በተለያያችሁ ቁጥር ሀይላችሁ ይዳከማል ማለት ነው። እና አንድ ምን ሆን ይመስለኛል ማለት የሚታዘዝ ከሆነ ሁሉም ሰው የእምነት አባቶችን የሚያከብር ከሆነ የተለያዩ ከኛ የተሻሉ ሰዎችን የምናከብር ከሆነ ወደዛ መንገድ የምንሄድ ይመስለኛል። ባህላችንም እንደዛ ይመስላል። ልክ ነህ። እንደ መጨረሻ ጥያቄ ላደርገው እና ከዚሁ ጋር አያይዘህ በተለይ ደግሞ ማለት እኛ ኢትዮጵያውያን የምንታወቀው ባህላቸውን የሚያከብሩ በተለይ ደግሞ ከተላላቆቻችን በላይ የሃይማኖት ሰዎችን ቃል የምናከብር ትእዛዛቸውን የምንፈጽም ህዝቦች ነን እንላለንና አሁን በዚህ ሁኔታ ላይ ምን ትታዘባለህ? የሃይማኖት አባቶቻችንን ከመስማት ትእዛዛቸውን ከመፈጸም አንጻር ወጣቱ በምን ሁኔታ ላይ አለ ብለህ ታስባለህ? ከዚህም ባሻገር ደግሞ የእነሱን ትእዛዝና ቃልስ ብንሰማ አሁን ያለው ሀገራችን ላይ ያሉ የተለያዩ ግጭቶችን ሰላም መደፍረሶች ምን አይነት መልክ ይኖራቸው ነበር ብለህ ታስባለህን? በዚሁ ሀሳባችንን እንቋጭ። ያው ሀገራችን አርዱስ ሲድቅ ናት፣ የእውነተኛ ምድር በመልክተኛው አለ ሰላት ወሰላም የተመሰከረላት መሬት ናት። የፍትሀዊ መሬትም እንደሆነች ፍትሀዊ መሪ ዛ እንዳለ ይዝሀቡ ኢላ አርድ ልሀበሻ ወደ ሀበሻ ምድር ሂዱ ብለው ነቢዩ አለ ሰላት ወሰላም በእሳቸው ዙሪያ የነበሩ ሰዎችን አድቫይስ ሰጠው ነበር። እና የሂጅራ ሀገር ናት። ሂጅራ ማለት ዘ ፍላይት ኦፍ ፕሮፌት ሙሀመድ ፍሮም መካቱ መዲና ማለት። ከዛ ጀምሮ እስካሁን ኢትዮጵያ በጣም ብዙ ባህሎች አሏት፣ በጣም ብዙ እሴቶች አሏት፣ አሁንም ድረስ ሊተገበሩ የሚችሉ ማለት። ይህ ደግሞ አንቺ አሁን ያነሳሹ የሃይማኖት አባቶችን ማክበር፣ ይሄ በጣም ሃይማኖታዊ ድንጋጌውም የበለጠ ነው። አልዑለማ ወረሰቱ ል አንቢያ የሃይማኖት አባቶች ማለት በዚህ ዘመን የነቢያት ወራሾች ማለት ናቸው። እነሱን ልናከብር ይገባል። እና ሴቶቻችን እኔ በማነበውም ወይም ደግሞ በማየውም በምሰማውም የድሮዎቹን ስንሰማ የኢትዮጵያ ማህበረሰብ ሃይማኖቱ ይለያያል እንጂ ሁሉም አማኝ ነው። ሃይማኖቱ ሊለያይ ይችላል። የተለያዩ እምነቶች ሊኖሩ ይችላሉ። ግን ሁሉም አማኝ ነው ማለት ለሚኖርለት ሃይማኖት ይታገላል። ብዙ በተለይም አሁን እኛ ባለንበት አካባቢ ሃይማኖቶች በጣም የሚከበሩበት የሚጠነክርበት በየትኛውም በክርስትናውም ስታይ በሙስሊምም በሌላም የምነት ተከታይ ሃይማኖት ይለያይ እንጂ ሁሉም እንደዚህ ነው እና አሁን ላይ በዛ መቀጠል ይጠበቅብናል። ያው ከድሮዎቹ በጣም እየተሻሻሉ ያሉ አሉ። ለምሳሌ ሃይማኖት ትምህርቶችን ስታይ ከድሮዎቹ አሁን እየተሻሉ ያሉበት ሁኔታ አለ። ለምሳሌ ድሮ በክርስትናም በስልምናም የሃይማኖት ትምህርት አሰጣጦች በገጠር ነው። እነዛን በዛ ማህበረሰብ ያሉ ሰዎችን ደግሞ የሚቀልቧቸው ምግብ የሚሰጧቸው በገጠሩ ማህበረሰብ ያሉ ነጋዴዎች ምናምን ናቸው። ነገር ግን በቃ ይሄ ዘመናዊነት በጣም እንትን እያለው መጧል። ይህንን ሲስተም በቃ በጣም እየተፈታተነው መጧል። ለዚህ ደግሞ የሚሻለው ጃሚያ ነው። በዩኒቨርሲቲ ደረጃ ኢስላማዊ አስተምሮ ሲኖር በኩልያ በኮሌጅ ደረጃ እንደዚሁም ደግሞ በሀይ ስኩልም ደረጃ እንደዛ የሆኑ ካሪኩለም ቤዝድ የሆኑ ነገሮች አንዳንድ ሀገራቶች ላይ ይሞከራል ማለት ነው። ውጭ ሀገር ላይ በጣም ብዙ አለ። ሀገር ውስጥ ላይ ግን ብዙም አደለም እና ግን ከድሮው ግን የተሻለ ነው ቢያንስ ኢስላሚክ ኮሌጆች አሉ፣ ማንሳት በቁጥር ማንሳት የሚቻሉ ኢትዮጵያ ውስጥ ብቻ ማለት ጃሚያዎች፣ አዲስ እየተከፈቱ ያሉ አሉ ዩኒቨርሲቲዎች እና በሃይማኖት ትምህርት ደረጃ በጣም የተሻለ ነው፣ ከድሮዎቹ የተሻለ ነው። በብቃት ደረጃ ደግሞ ሰዎቹ የድሮዎቹ የተሻሉ ናቸው። ይህ ማለት እንትን ነው ማለት እነዚህ አክሰሱ እየተሟላልን ሲመጣ የእኛ ወደ ኋላ የ ማለት ስሜት የድሮዎቹ ደግሞ ያለ ምንም አክሰስ እየጻፉ ኪታብ እንኳን በስነ ስርዓት ባልነበረበት ሰዓት እየጻፉ ዲኑን ሃይማኖቱን በየትኛውም እምነት ደረጃ እዚህ ደረጃ ደርሰዋል ማለት ነው እና ያንን መንገድ ይፈርቱ የድሮውን እያዘመንን የመምጣቱ ሂደቱ ምናምን በዚህ ሰፋ ብሎ እንትን ቢል መልካም። መልካም እንግዲህ የሃይማኖት ትምህርቶች መስፋፋት ወጣቱ ወደ ሃይማኖት ትምህርቶች ማዘንበል ታዛዥ ታላላቁን የሚያከብር ትውልድ ይፈጥራል ነው የመጨረሻ ማጠቃለያ ሀሳቡ። መልካም። በጣም እናመሰግናለን ካሊድ። መልካም በዓል በድጋሚ ብያለሁ። እኔም መልካም በዓል ተመልካቾቻችን። የልፍኝ እንግዳ ሰዓታችን ዛሬ እንግዲህ የኢድ አል አድሃ አረፋ በዓል ባሳለፍነው አርብ በደመቀ ሁኔታ ተከብሯል። ከበዓሉ በኋላ ደግሞ እስከ ዛሬ ድረስ እሁድ ማለት ነው በመላ ዓለም በዓሉ እየተከበረ ነው የሚገኘው ስም ምክንያት አድርገን ከበዓሉ አስተምሮ ጋር መታዘዝ ታላላቆችንም የቃላቸውን ማክበር የሚያሰጠን ዋጋ ምን ያክል ነው፣ በማህበረሰቡም በፈጣሪ ዘንድ ከሚሉ ሀሳቦች ጋር በተገናኘ ቆይታ አደረግን። የልፍኝ እንግዳ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በመላ ዓለም ለምትገኙ የእስልምና እምነት ተከታዮች ኢትዮጵያውያን እንኳን አደረሳችሁ ማለት እንወዳለን። በድጋሚ መልካም ጊዜ።